ሰላም ሰላም፣ ጤና ይስጥልኝ ውድ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ል ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ይሁኑ ለማለት ፈልጋለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ በሀይሚ የቤት ቪዲዮ ተለቋል። ጭራሽ የተደባደቡ ዛሬ ማለት ነው ና ጭራሽ የዳኒ ለሀይሚ ስሜት አለኝ ብሎ አልተናገረም። ቤተሰብ ምን ጉድ ነው? ምን ጉድ ነው እንዴ! ዶሮና ዶሮ ነው የምጣለው እንጂ ሰው እንዴት በዚህ ልክ ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ፣ አይሰለቻችሁ? እንኳን ለተመልካች ትንሽ ግብር የላችሁ። እውነን ለመናገር አሁን እኮ በጣም አበዛችሁ። አንድ ወር ሞሉ እኮ በዚህ ሁኔታ ማለት ነው። ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ ይሰለቻል። ተመልካቹ እንኳን ይሰለቻችኋል። እውነን ለመናገር ማለት ነው። ምንድን ነው ምን ስራ መሰሩ እውነት ምንም አንድ ቀን ምንም አንድ ቀን ሰላም አግኝቶ መቶ አቁ ሁሌ በጸብ ነው የሚለያዩ። ለምን በዚህ ልክ እንዴ? ለምንድነው ለተመልካችም ማታስቡነ ለመናገር ማለት ነው እኔ ሲያስብ ሲያስብ ማለት ነው እና ልክ ሩታና አርብሽ ከዚህ በፊት ከዳኒ ጋር ብዙ ብዙ ነገር ላይ ደርሶ ነው መጨረሻ ላይ ጋሽ መጥቶ ሁለቱንም እያስታረቃቸው ሁሉም መጥቶ ማለት ነው። እና በጣም የሚያስጣለው ቪዲዮ ነበር ሲሰሩ የነበረና ዳኒና ጽጌ ማለት ስለዚህ አሁን አሁን ላይ ያመጡ ማን ነው ዳኒና ሱሲ ማለት ነው። እነሱ አልተጣሉም። አሁን በምሳሌ ጽጌና ዳኒን ስታዩ ልክ እንደተጣሉ ነው የሚመስሉ ግን አልተጣሉም። ሩትና አሮሽን ስንት ደረጃ ላይ ነው ያደረሱት ታውቃላችሁ? ከዚህ በፊት ማለት ነው እና አሁን ሶስና ዳኒ ልክ እንደዛ ድራማ እያመጡ ማለት ነው። እውነቱን ለመናገር ሶስና ዳኒ በፍጹም አልተጣሉ አስመሳይ ሁለቱ ናቸው። እውነት ለመናገር እዚህ ጋር ሀይሚና ብሩክ በስሬስ ነው የተጣሉ ይመስለኛል ቤተሰብ ግን ድራማ ከሆኑ በአምሮ የሚደብረ፣ እውነቴ ነው ምላችሁ። ግን ሀይሚ ምን እንደሆነች አላቅም። ሀይሚ እኮ እንደዚህ ልጅ አልነበረችው። ጌታ ብሩክም እንደዛ ልጅ አይደለም፣ በፊት ማለት ነው። ሁላቸውም እናውቃለን። ግን እንደዚህ ያደረጉ ያለው ማነው ሶስና ዳኒ ናቸው ማለት ነው። ሁለቱ ሁለቱ አልተጣሉ ልክ እንደተጣሉ ሰዎች ሆኑ። አሁን ምንድን ያደረገችው ሱስ ደግሞ ቡሩክ ስር ገብታ እንዴት እንደምትሆነው እሱ ጋር ትሄዳለች ከእሱ ጋር እያቀፈች ምናምን ማለት ነው። ልክ ሩታ እና ዳኒ ምን እንዳደረገ ሩታን ታቃላችሁ። እንደዛው ጽጌ ከአርብሽ ጋር እንዴት ቅጡ ቅጡን ስትሄዷ የነበረች ብዙ ነገር ተፈጥሯ። ታውቃለህ ልክ እንደዛ ነው። አሁን ድራማ እየተጀመረው ማለት ነው። ቤተሰብ እና በጣም ነው ያዘንኩ ማለት ነው። በዚህ ልክ አይደብራችሁም? ለተመልካች ክብር የላችሁ እውነት? እንደዚህ ሰርታችሁ ገንዘብ የምታመጡ ምን ይሰራላችኋል? እስቲ ትንሽ የራሳችሁ ክብር አይኖራችሁም እውነት? ስንት እናንተ የሚወዳችኋል ለእነሱ አትጨነቁ። ጌታም በጣም ነው ያናደዱት ዛሬ ማለት ነው እና ለምን ወደ ራሳችሁ ተመልሱ። ከዚህ በፊትም እኮ ጥሩ እይታ አላችሁ ጥሩ ተመልካች አላችሁ። እስከ ሁለት መቶ ምናምሽ እይታ አላችሁ የውኮ ነው። ምንም እኮ ለውጥ የለሆነ ለመናገር የውኮ ነው። አሁን ላይ ተመልካች በስነስርዓታችሁ ቪዲዮ ሙሉ በሙሉ አይጨርሱ። ለምናጤ የተጣላችሁ ሁሌ ጸብ የፈጠራችሁ ነገር የፈጠራችሁ የመታችሁ በዚህ ልክ ተመልካች ስታስጨንቁ፣ ተመልካችን ሙሉ በሙሉ የእናንተን ቪዲዮ አይጨርሱ ለመናገር ማለት ነው። እና ስንት ለእናንተ የሚጨነቁ እናንተ የሚወዱ አሉ። ለእነሱ ትንሽ ብታስቡ መልካም ነው ብዬ አስባለሁ። በተለይ ሀይሚና ብሩኬ ማለት ነው። በቃ ከዳንና ከሱስ ነው ሱስ ተብዮ ጌታ ሲማ ራሱ አያዝልኝ ጌታ ማለት ከሱሱና ከዳኒ ህይወት ውጡ። አይሚና ብሩኬ መጀመር እናንተ ሁለቱ አንዱኮም አንዱ ስትሆኑ እናንተ ነገሮቹ ይስተካከላል። እንደዚህ በዚህ ልክ ዛሬ ጭራሽ ፍጹም ሁለቱን አራቱን ይታረቃሉ ብሎ አመጣ፣ ጭራሽ ትልቅ ጸብ ፈጠሩ ማለት ነው። አስባችኋል ዳኒ ዛሬ ወንድ ወንክ ማለት ነው። ትንሽ ብሩኬ የመታ ወንድ ወንክ፣ እሱ እንዴት እንደመታት ተቀላችሁ። ፍጹም ስለያዘ ነው ብሩኬን ስለያዘ ነው። በዛ ነው ያገኘው እንጂ ዛሬ ወንደም ከተመስገን ፍጹም ብሩኬን ባይዝ ዛሬም ይደግምልኝ ነበረ ግን በዚህ ልክ ተመልካችን ባትጎዱ፣ ስንት እናንተ የሚወዱ ለእናንተ ቦታ ያላቸውን ተመልካች ባታጡ ጦሮ ነው ብዬ አስባለሁ። እውነት ብዙ ሰው የሚያስከፋችሁ ነው። አሁን ልክ እንደ አርብሽ እና እንደ ሩታ እየሰሩ ከዚህ በፊት ማለት ነው። ስንት ነገር ላይ ደርሶ ዛሬ ላይ አርብሽና ሩታ ሰላም አገኙ ማለት ነው። ሁሉም አሁን ለየብቻ ነው መስራት የጀመሩ ማለት ነው። እና አሁን ዳኔና ሱስ ሀይሚ ብሩኬ እንደዛ ልክ እንደዛ ድራማ ነው አሁን እያመጡ ማለት ነው። ገና አሁን ዳኒ ለሀይሚ ስሜት አለኝ ብሎ ተናግሮ በጣም ገና ሀይሚና ፍቅራት አለ። በቃ ብዙ ነገር ይፈጠራል፣ ጠብቁ። የምሬ ነው ምላችሁ። እኔ እንጃ፣ ጠብቁ ብቻ። ልክ እንደዛ ነው የሚሆነው ማለት ነው። ለሀይሚ ህይወት እንሰጣለሁ ብሎ ይመጣል ይችላል። ገና ብዙ ነገሮች ይፈጠራል። ግን ተመልካሽም በዚህ ልክ ባትጎዱ መልካም ነው ብዬ አስባለሁ። የእውነት በጣም ነው ያዘንኩ ማለት ነው። እናንቴ ነገር እንደዚህ ስናይ ብዙ ተመልካች ግራ ተገብቷል። እንኳን ለተመልካች አታስቡም? ትንሽ አታስቡም? አይደብርም? ምና ስራ ነው የምትሰሩ? ጌታ እውነት፣ ትግስት እኮ የሰው እኮ የሰው ልጅ ትዕግስት ይጨርሳል። እውነት ይበቃቸዋል። አሁን እዚህ ጋር እንዲአጋጣሚ ስልክ ተደውሎ ነው መሰለኝ፣ ስልክ እያወራ ነበረ። እዝገኘን አስቀምጣ፣ አንተ ስልክ ታወራለህ ብላ ሀይሚ ታወራለች። ዳኒ ደግሞ ሀይሚ ላይ ተደርቦ ብሩክን መናገሩ ለምን አስፈለገ? ጌታ ይህ ዳኒ ተብዬ እንዴት እንደሚያስጠላኝ! ይህ ኩባያ ራስ ማለት ነው ጌታ። እኔ እንደዚህ ወንድ የወንድ አልጫ እሱን ያዩ ማለት ነው፣ ልክ እንደ ሴት ማለት ነው፣ ነገር ሚፈልግ ማለት ነው። ልክ እንደ ወንድ ቆፍጠን እንበላል። እና ዳኒ ወደ እናንተ ህይወት ከመጣ በኋላ ሀይሜና ቡሩጌ ሌላ ታሪክ ውስጥ ገብተዋል። ብቻ እኔ አላውቅም። አውቃችሁ እንደዚህ የምትሰሩ ከሆነ በጣም ይደብራል። የምር ትንሽ እስኪ ለቤተሰቦቻችሁን አስብ። ስንት ቤተሰቦቻችሁ ቲክቶክ ላይ እያመጡ የዘቀዘቁ ስንት ነገር እያደረጉ፣ ለቤተሰቦቻችሁ አትጨነቁ። እንደዚህ ሰርታችሁ የምታገኙ ገንዘብ ምን ይሰራል ምን ይሰራላችኋል? ክብር ይበልጣል እኮ ከገንዘብ በላይ ክብር ይበልጣል። እራሳቸው ስታስከብሩ ነው ገንዘባቸው ሰርታቸው የምታገኙ ማለት ነው። በዚህ ልክ ሰርታቸው የምታገኙ ገንዘብ እውነት ይቅርባቸው። በጣም ነው የሚደብሩ። ለተመልካች ክብር ይኖራቸው። ስንት እናንተ የሚወዳቸው አሉ። አሁን ላ በዚህ የምትቀጥሉ ከሆነ ገና ተመልካችን ታጣላችሁ። ጌታ በዚህ ልክ ማለት ነው እና ተመልካች አንዴ ምርር ካለ ወደ እናንተ ማንም አይመጣም። እውነት ለመናገር ማለት ነው እና ይበቃቸዋል። ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው? የምር ይሰለቻል እኮ የሰው ልጅ። ስለዚህ እንደ ድሮ ሀይሚና ብሮኬ በፍቅር ብትመጡልኝ ደስ ይለኛል ማለት ነው። ስለዚህ ሰዎቹን አታስጨንቁ፣ ጌታን አታስጨንቁ። ብዙዎቹ ለእናንተ የሚጨንቁ ብዙዎቹ አሉ እና ለእነሱ ብታስቡ በጣም መልካም ነው ብዬ አስባለሁ። በጣም ነው የሚያስጣለው። አሁን ላይ ያመጣችው ስራ በጣም ይደብራል። ሱሱ ደግሞ ከብሩ ቅቂጥቅጥ እየሄደች ዳኒ ተብዮ ደግሞ ሀይሚ ስር እየሄደ ይላ ሀይሚ ስሜት አለኝ ብሎ መጥተዋል። አሁን ላይ ይገርማል። ገና ሀይሚና ፍቅራት አለው ሀይሚን ለራሴ አደርጋለሁ ብሎ ገና ይመጣል። ገና ድራማ ይጀምራል። ቤተሰብ ይሄ ትንሽ ነው። አሁን እንደዚህ ከተቀጠለ እንግዲህ ገና ገና ድራማ ገና ብዙ ነገሮች ይኖራሉ ብዬ አስባለሁ። ይህ ድራማ የሚቋረጥ አይመስለኝም። ስለዚህ ሀይሚና ቡሩኬ እንደዚህ ነገር ሰርቶ አቆን ፍራንክ ሲደራረጉ ወይ እስከ ሳምንት ወይም ዛሬ ድራማ ማለት ብራንክ ያደርጋሉ፣ ዛሬውን ይፈታሉ። እንደዚህ ድራማ አንድ ወር ሙሉ ሰርተው እኔ አይቼ አለቅ። ስለዚህ አሁን ላይ በጣም የተበላሽ ተበላሽ፣ እውነት ለመናገር ማለት ነው። እና ትንሽ ለተመልካች አስቡ እስኪ፣ ልናንተ የሚጨንቁ ማለት ነው። ይህ መዳም ቅመሞች ራሳቸውን ጠብቁ፣ ወደ ራሳቸው ተመልሱ በቃ እነሱ እስከሚስተካከሉ ድረስ ወደ ራሳቸው ተመልሱ፣ ራሳቸውን አትጎዱ፣ ለእነሱ ብላችሁ ማለት ነው እና ስለዚህ ራሳቸውን አትጎዱ፣ መግባችሁ ብሉ የሆን ነገር ብትሆኑ እነሱ አይደርስላችሁ ለመናገር ማለት ነው እና እዚ ጋር እውነት ነው የምናገርላቸው ማለት ነው። ቤተሰብ እራሳቸውን ጠብቁ። ስለዚህ ሀይብና ብሩኬ መቼም እንግዲህ ነገሮቹን ካልፈቱ ይሄ ድራማ ሁሌ ይቀጥላል ብዬ አስባለሁ በዚህ ሁኔታ ማለት ነው እና ዳን እና እቺ ሱስ ተቢ ወደ እነሱ ህይወት ካመጣ በኋላ ይሄ ነገር በድራማ በፕራንክ ተጀመረ፣ እስካሁን አልተቋጨም። ምን አይነት ስራ ነው የሚሰሩ? አሁን ልክ በቃ ከዚህ በፊት እነ ሜሪ እነ ጽጌ እነ ዳኒ ልክ እንደዛ ያመጡ፣ አሁን ላይ ጠብቁ ብቻ፣ የመጨረሻውን ጠብቁ። ገና ይቀጥላል፣ ይሄ የሚቆም አይመስለኝ በዚህ ሁኔታ ማለት ነው እና በጣም እንደብራል ጌታ ለማንኛውም ቤተሰብ ቪዲዮን ከወደዳችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቶች ማለት ነው ኔ ልጆች ማለት ነው። እንግዲህ ፈጣሪ ሰላሙን ያምቃለን። ብቻ ከባድ ነው።